ብዙ ነገሮችን ንቀው ይተዋሉ እንዳልሰሙ ነው የሚያልፈዋቸው ብዙ ነገሮችም አሉ። በአጠቃላይ ነገሮችን የማይፈላፈሉ ወይም ከቁንጫ ሌጦ ለማውጣት የማይጥሩ ገራገርና አስደሳች ናቸው። በአንጻሩ ችሎ ማደር የማይሆንላቸው ሰዎችም አሉ። ትንሹን ነገር እንኳን ማለፍ የማይሆንላቸው። እነዚህኞቹ ሁሌም ከጭቅጭቅና አምባጓሮ አይርቁም። መብታቸውን አሳልፈው አይሰጡም። በተፈጥሮ ታጋሽና ገራገር ሴት የተረጋጋችና ከስጋት የራቀች ናት። በመሆኑም የሰዎችን ፍቅርና ውዴታ ታገኛለች። ከሰዎች ጋር ጠብ ውስጥ ከምትገባና ነውር ፍለጋ ጸጉር ስንጠቃና ቃላት ፍልፈላ ከማይለያት ሴት ይልቅም ስኬት በሯን ለእርሷ ወለል አድርጋ ትከፍታለች። ሁሌ ጠብን የሚወዱ ሰዎች በራሳቸው ላይ የስጋትን ዶፍ ያወርዳሉ። ሰዎች ይጠሏቸዋል፣ ይርቋቸዋል። ስኬት በሯ ላይ ዝግ ነው የሚል ማስታወሻ ለጥፋ ትጠብቃቸዋለች። የአላህ መልእክተኛም ሰላዋቱ ረቢ ወሰላሙሁ ዐለይህ ከሁለት ነገር መምረጥ ካለባቸው እጅግ ገር የሆነውን ይመርጡ ነበር። ይህም ነገሮቹ ኃጢአት ካልሆኑ ነው። ኃጢአት ከሆኑ ግን ከሱ በምራቅ የሚወዳደራቸው የለም። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ ማለታቸው ተዘግቧል። ሲሸጥ ሲገዛም ሆነ ከሰዎች መብቱን ሲጠይቅ ይቅርባይ ወይም የሚያልፍ የሆነውን ሰው አላህ ይዘንለት። ማኅበረሰብ የግለሰብ ነጸብራቅ ነው። አንዲት ሴት ለማኅበረሰቡ መልካም ባሕሪ ካሳየች፣ አጸፋው ይመለስለታል። በዚህም ምክንያት ልቦና ይረጋጋል፣ ውስጣዊ ሰላም ታገኛለች። በምቹ አካባቢ እየኖረች እንደምትገኝም ይሰማታል። በአንጻሩ ለሌሎች ክፋት ካሳየች ወይም በሌሎች ላይ ከጨከነች በተመሳሳይ ሰዎች ለሷ ሲከፉባትና አክብሮትና ርኅራህ በጎደለው አኳሃን ሲቀርቧት ማየቷ አይቀርም። ሰዎችን የማታከብር እሷን በሰዎች አትከበርም። መልካም ስነ ምግባር ያላት ሴት የተሻለ የአእምሮ ሰላም ታገኛለች።

በነገሩም ሁሉ ላይ አማክራቸው። ቁርጥ ሐሳብም ባደረግክ ጊዜ በአላህ ላይ ተመካ። አላህ በእርሱ ላይ ተመኪዎችን ሁሉ ይወዳልና። ሱረቱ አሊ ዒምራን አንቀጽ 159 የአላህ መልእክተኛ ሰላዋቱ ረቢ ወሰላሙሁ ዐለይህ እንዲህ ብለው ነበር። ከእናንተ ውስጥ እኔ ዘንድ እጅግ ተወዳጅ፣ በመልካም ስነ ምግባር የላቁ የሚተናነሱ ሰዎችን የሚወዱና በሰዎችም የሚወደዱ ናቸው።

አንድ ሰው አላህ ሱብሓነሁ ወተዓላ ከወደደው ከዚህ በላይ ምን ይፈልጋል? በሰዎች ዘንድ ተቀባይነት የምናገኝ መስሉን፣ ውዴታን እናገኛለን በሚል ስሜት አላህን የሚያስቆጣ ሥራ አንሥራ፣ እራሳችንን አናጃጅን። ለነገ ሊጠቅመን የሚችለውን መልካም ሥራ እንሥራ። መልካም ሥራ ለሁለቱም ዓለም ስኬት ነው። ክፉውም እንደዛው ለሁለቱም ዓለም ኪሳራ ነው። መልካም ስነ ምግባር የእምሮ ሚዛናዊ የመሆን ጥንካሬና የጥበብ መሟላት ነው። እንዲሁም የቁጣና የስሜት ሚዛናዊነት ነው። ለእምሮና ለሸሪዓ እንዲታዘዝ ማድረግ ነው። ይህ ሚዛናዊነት በሁለት መልኩ ሊገኝ ይችላል። አንደኛው በአላህ ቸርነትና በአፈጣጠር ሁኔታ ተሟልቶ መገኘት ነው። ይህም የሰው ልጅ በተፈጥሮ በባህሪም ሆነ በእምሮ የተሟላ ሆኖ የሚወለድበት አግባብ ነው። ማንም ስርዓት ሳያስይዘው ለስርዓት ይገዛል። ለምሳሌ የመርያም ልጅ ዒሳ እና ሌሎች ተመሳሳይ ነቢያት። ሁለተኛው እነኚህን ባህሪያት በመታገልና በመግራት መያዝ ነው። ይህም ሲባል የሚፈለገው ባህሪ ይገኝ ዘንድ ነፍስን ወይም ራስን በመንገዱ ላይ ማስገደድ ነው። ለምሳሌ የቸርነትን ባህሪ መላበስ የፈለገ ሰው ወደ መለገስ መንገድ በተግባር በመግባት ልግስናን ማዘውተር ይኖርበታል። ለዚህም ለነፍሱ መንገርና እሷን መምራትም አለበት። ልግስና ባህሪው እስኪሆን እና ይኸው ተሳክቶለት ለጋስ እስኪሆን ድረስ ነፍሱን በመታገል ጭምር በግድ ማለማመድ ይኖርበታል። የኩራት ጠባይ ያየለበትና የትህትና ባህሪን መላበስ የሚፈልግ ሰው እንዲሁ በትሑቶች መንገድ በመመላለስና ያለማቋረጥ በዚሁ መንገድ ላይ መትጋት ያስፈልገዋል። በዚህም ሁኔታ ባሕሪውና ተፈጥሮው በሚመስል መልኩ እስኪገራለት ድረስ መንገዱን የሙጥኝ ማለት ይኖርበታል። ሌሎች መልካም ሥነ ምግባራትም እንዲሁ ናቸው። የታሰቡት ሁላ በዚሁ መንገድ ነው ሊገኙ የሚችሉት። የላቁ ሥነ ምግባራትን በልምምድ ሂደት መጎናጸፍ ይቻላል። ይኸውም ውስጣዊ ባሕሪያችንን መልካም ተፈጥሯዊ ማንነታችን እስኪሆኑ ድረስ መታገል ነው። ይህ በቀልብና በሰውነት ክፍሎች መካከል ያለ አስደናቂ ትስስር ነው። ለምሳሌ ጥሩ ጸሐፊ መሆን መገለጫው እንዲሆንለት የሚሻ ሰው ለዚሁ ስኬት የሚያበቃውን ነገር ሁሉ ለረዥም ጊዜ ማዘውተር ማከናወን ይኖርበታል። በነፍሱ ውስጥ እስኪሰርጥ ድረስም እድሎችን ሁሉ ሊጠቀም ይገባል። ስለሆነም ከዚህ ትንታኔ መረዳት የምንችለው መልካም ስነ ምግባራት አንድም በተፈጥሮ ወይም አፈጣጠር የሚገኙ ናቸው። አንዳንዴም መልካም ድርጊቶችን በመላመድ አንዳንዴ ደግሞ የመልካም ድርጊት ባለቤት የሆኑ ሰዎችን በማሰስና ከእነርሱ ጋር በመወዳጀት የሚገኙ ናቸው። እነርሱ የበጎ ሥራ አጋሮች እንዲሁም በቀናኢነት ላይ የሚያግዝ ወንድሞች ናቸው። ባሕሪ ብልሹ ይሁን ቀና፣ በቅርብ ካለ ሰው ሊኮረጅ እንደሚችል ሊታወቅ ይገባል። በዚሁ መልኩ ሶስቱን የመልካም ባህሪ መጎናጸፊያ መንገዶችን ያገኘ ሰው በተፈጥሮ በልማድ ይሁን በትምህርት የተጎናጸፈው እንደሆነ የላቀ ስነ ምግባር ባለቤት ባህሪ ይሆናል። በተፈጥሮ የብልሹ ባህሪ ባለቤት የሆነ ሰው ብልሹ ጓደኞችም ያሉትና ከእነርሱም የተማረ ተላምዶ ማንነቱ እስኪሆኑት ድረስ የብልሹ ነገሮች መንገዶች ሁሉ የገሩለት ሰው እርሱ በእጅጉ ከአላህ ስብሓንሁ ወተዓላ የራቀ ነው።

የሥነ ምግባር ሚዛናዊ መሆን ለነፍስ ጤና ነው። ከሚዛናዊነት መራቅ ግን ሕመምና በሽታ ነው። የሰውነት ጤናን ከመጠበቅ አንጻር ሚዛናዊ መሆን ለሰውነት ጤና ነው። ከሚዛናዊነት ማዘንበል ግን በሽታን ነው የሚያስከትለው። ለምሳሌ ሰውነትን እንውሰድ። ከላዩ ላይ መጥፎን በማስወገድና ጤናውን በማስገኘት በኩል ስላለው ሁኔታ ከምግብ አንጻር ሚዛናዊ መሆንም ግድ ነው። በጣም አለመጥገብና ሳይጠግቡ በመተው መካከል ሚዛናዊ መሆን ያስፈልጋል። እንዲሁ እያንዳንዱ የሚወለድ ሕፃን በተፈጥሯዊ ሚዛናዊነት ላይ ሙስሊም ሆኖ ነው የሚወለደው። በማስተማርም ይሁን በማላመድ አይሁድ፣ ክርስቲያን፣ አሊያም ጣዖት አምላኪ የሚያደርጉት ወላጆቹ ናቸው። የሰው ልጅ ሲፈጠር በሁሉም አካሉ የተሟላና ጠንካራ ሆኖ አይደለም። በሂደት እድገት ሲያሳይ በእንክብካቤ በአመጋገብ ነው እየጠነከረ የሚሄደው። ነፍስም እንዲሆናት ከጅምሩ ጎዶሎ ሆና እያደር እንድትሟላና እንድትሻሻል ተደርጋ ነው የተፈጠረችው። የምትሟላውም በእነፃ ባህሪዋን በመግራት በመመገብና በማስተማር ነው። ሰውነት ሚዛናዊ እንዳይሆን አድርጎ ለጤና እክል የሚዳርገው ነገር በተቃራኒ ነገር ነው የሚታከመው። ትኩስ ከሆነ በቀዝቃዛ ነገር ቀዝቃዛ ከሆነ በትኩስ ነገር ለቀልብ መታወክ መንስኤ የሚሆኑ ነገሮችም እንዲሁ ናቸው የሚታከሙት በተቃራኒያቸው ነው ለመሐይምነት በእውቀት ስስት በልግስና ትዕቢት ወይም ትምክህት በትሕትና ነው የሚታከሙት ሰውነታችን ሲታመም ለመዳን ስንል የመድኃኒቱን መራራነት እንደምንታከሰውና እንደምንቋቋመው ሁሉ እንዲሁ የቀልብን መታወክ ለመቅረፍ በምናደርገው ሂደት መታገሱ ግድ ይለናል። እንዲያውም ከአካላዊ ህመሙ በላይ መታገስ ይኖርብናል። የሰውነትን ህመም በሞት ይገላግሉታል። የቀልብ ህመም ግን አላህ ይጠብቀንና ከሞት በኋላ እስከ ዘላለሙ የሚቀጥል ነው። የመድኃኒት አጠቃቀም መመሪያ የሚወሰደው ከህመሙ ሁኔታ በመነሳት እንደሆነ ሁሉ የተከታዮቹን ነፍስ የሚያክም ሼኽ ባህሪያቸውንና ጉድለታቸውን ሳያውቅ በግምት ማከም የለበትም። አንድ ሐኪም ሁሉንም በሽተኞቹን በአንድ አይነት መድኃኒት ቢያክም ብዙዎችን ማዳን እንደማይችል ሁሉ ሼይኽ የሆነ ሰው ለተለያዩ ምክር ፈላጊዎች ተመሳሳይ ሕክምና ቢሰጣቸው ቀልባቸውን ያደነድናል፣ ይገላልም። እነኝህን ሁሉ ያወሳነው በምሳሌ ለማስረዳት ያክል እንጂ የሁሉንም የጤና እክሎች መድኃኒት ለመዘርዘር ብለን አይደለም። ነፍስ የምትፈልገውንና እና የምታዘነብልበትን በመጠቆም መንገድ ለማሳየት ነው። ታላቁ አላህ እንዲህ ይላል። ወአማ መን ኻፈ መቋመ ረብህ ወነሃ ነፍስ ን ልዋ ፈእነ ልጀነተ የ አልመእዋ በጌታው ፊት መቆምን የፈራ ሰውማ ነፍሱንም ከዝንባሌዋ የከለከለ ገነት እርሷ በርግጥ መኖሪያው ናት። ሱረቱ ናዚዓት አንቀጽ 40ና 41። ከትጋት አንፃር መሠረታዊው ነገር ቁርጠኛ መሆንን ማሳየት ነው። ሥጋዊ ፍላጎትን ለመጫን ወይም ለመሠዋት የቈረጡ እንደሆነ ማስፈጸሚያ መንገዶችና ነገሮች ይገራሉ። ይህም ከታላቁ አላህ ስብሓንሁ ወተዓላ የተቃጣ ፈተና ሊሆን ይችላልና በታገስና በጽናት መቀጠል ያስፈልጋል።